እንግዲህ ዛሬ በከተማችን ለየት የሚያደርገው የከተራ የጥምቀት በዓልን በጣና ሐይቅ ላይ በጀልባ በታንኳ ታጅቦ በደመቀ ሁኔታ መከበሩ በተለይ ምዕመናኑ ከፍተኛ ደስታ እንደፈጠረላቸው ተናግረዋል ማለት ነው። እውነት ነው። ደብረ ማርያም ላይ ጣና ሐይቅ ላይ ነው ይህ ሁነት የሚከወነው ዛሬ ከተራ፣ ተቦታቱ በጀልባ በታንኳ ታጅበው ይመጣሉ። ነገ ደግሞ እንደገና ወደ ቦታቸው ይመለሳሉ። ይህ ልዩ ክስተት ነው ካሉት ክስተቶች መካከል የገዳሙ አስተዳዳሪም እንግዲህ ይህንን በዓል ምዕመናን እየመጡ እንዲታደሙት ጋብዘዋል። ይህንን የተመለከተ ዘገባ ደግሞ ባልደረባችን በቀለ ተሾም አዘጋጅተዋል። ተከታትለን እንመለስ። አሁን የምንገኘው በጣና ሀይቁ ውስጥ ከሚገኙት የጣና ደብረ ማርያም ገዳም ውስጥ ነው። እንግዲህ በአሁኑ ሰዓት የቃል ኪዳን ታቦቱ ከማደሪያው ተነስቶ ወደ ባህረ ጥምቀቱ እየሄደ ነው የሚገኘው። አሁን የቃል ኪዳን ታቦቱ ከማደሪያው ወጥቶ እንግዲህ በጀልባ ውስጥ ገብቷል። ከዚህ በኋላ እንግዲህ ያለው የከተራ በዓል ስነ ስርዓቱ ሙሉ ለሙሉ በጣና ሐይቅ ላይ ነው የሚሆነው። በጣና ሐይቅ ደብረ ማርያም ገዳም ያለው የከተራ በዓል እንግዲህ በድምቀት እየተከበረ ነው የሚገኘው። እንደምታዩት ከሆነ እንግዲህ ታቦታት የሚታጀቡት በጀልባና በታንኳ ነው። እነዚህ ጀልባ እና ታንኳዎች እንግዲህ የተለያዩ ትርኢቶችን በማሳየት ታቦታቱን እያጀቡት ይገኛሉ። ከዚህ ባለፈ ደግሞ ሴቶች በእልልታ ወንዶች በሆታ የሃይማኖት አባቶች ደግሞ የተለያዩ ጣዕመ ዜማዎችን በማሰማት በዓሉ የተለየ ድባብ እንዲኖረሩ ያደረጉት። ቤተክርስቲያኗ ከነበረችበት የደሴት ገዳም ወጣ፣ በባህር ላይ ሄዳ የብስ ላይ አክብራ እንደገና በባህር ላይ ተመልሳ ነው የምታከብረው። ይሄ ከአባቶቻችን የሚወረደ ስለሆነ ከአባቶቻችን የተቀበልነውን ነው እኛ እያከበርነው ያለ ከምናቀርባቸው ትርኢቶች ውስጥ አንዱ ምንድነው ቁመን የምንቀዝፋቸው ቀዘፎች ይኖራሉ። ባህር ላይ የገባን የምናሳያቸው ትርኢቶች ይኖራሉ ጀልባዎችና ጀልቦችና ቤተክርስቲያኑን ታቦተ ሕጉን እየዞርን የምናከብረውም ይኖራል ማለት ነው በልዩ ሁኔታ ግን ውሃ ላይ ማክበር ልዩ ነገር አለው አለምን በላሱ ባህር ይላታል በውሃንም የምትመሰለው ስለዚህ አስጨናቂ በሆነችው አለም ላይ ሁነን ፈጣሪን ይዘን በፈጣሪ ቸርነት ክፉን መጥፎውን ነገር መሻገር እንደምንችል ከየብስ በተለይ የብስ ላይ ምንም ነገር እንደሚፈጠር የሚያስጨንቀን የሚያስቸግረን ነገር የለም። ባህር ላይ ስንሆን ግን ብንሰጥ፣ የሆነ ነገር ቢፈጠር ፈጣሪ ያለ፣ በፈጣሪ እርዳታ እጠበቃለሁ ብለን ራሳችን ፍጹም እምነት እንዲኖረንና የበለጠ ወደ ፈጣሪ እንድንቀርብ የሚያደርግ ልዩ የሆነ ድባብ የሚሰጥና የእምነት ጥንካሬን የሚያሳይ ነው ማለት ነው። ከዚህ የተለየ ነገር የሚያደርገው በታንኳና በጀልባ ላይ ያለው ትርኢት ሲሆን ታቦቱን አጅበን በምንወጣበት ሰዓት የአካባቢው ልጆች በታንኳ የሚያደርጉት ትርኢት በጣም ልዩ ደስታ ይፈጥራል። በጣም እና ሌላ ቦታ ያሉ ሰዎችም መጥተው ይህን ድባብ ቢከታተሉ በጣም ደስ የሚል ነገር ነው። ምን ናፍቀው ሁሌ ጥምቀት መጣ መጣ። ምን ነው ሁሌ በታንኳ ታንኳ እንሰራለን። ታንኳ ከሰራን በኋላ በጣም እንሸልማለን። መሸልም ይባላል ለታንኳ በጣም ፈጣን ፈጣን መሯጫ የምንላቸው ታንኮችን ስም ማለት ነው። በጣም እንዲፈጥሩ እንደስ እንደ ሆናቸውና የተገለባበጠ ሁሉም ሰው ያለው ይዋኛል። አደጋ ገጥሞ እናያውቅም፣ እግዚአብሔር ተመሰገነን እና በጣም ነው የሚያስደስተን። ሁሌ ነው የምንናፍቀው። ብዙ ተደራሽነትን እያገኘ ስለሆነ ብዙ ምዕመናን ብዙ ሕዝቦች መጥተው ባህሉን በማክበር ላይ ይገኛሉና አሁን በተለይ በጣም እጅግ እየሰፋና እጅግ እየደመቀ የተለየ እየሆነ እየመጣበት ነው። በተለይ የዘንድሮ የ2015 ዓመት ደግሞ ይለያል። በዓሉ የሚከበር በባህር ላይ ነው እና ለየት የሚያደርጋትም ዋናው ዋናው በባህር ላይ መከበሯ ስለሆነ ሁሉም አጠቃላይ እመቤታችን ማጀቡ መንፈሳዊ በረከት ያሰጣል። እዚህ ትርኢቱ የሚታየው አይደለም፣ የተዋሕዶ ህዝበ ክርስቲያን ይቅርና ሌሎችም እየመጡ ምንጊዜም ቢሆን ባህልና ቱሪዝም እየመጡ የሚጎበኙት የውጭ ቱሪስቶች ሁሉ እየመጡ የሚጎበኟል፣ ታሪካዊ ቦታ በመሆኗ መጣው እንዲያከብሩ መልእክት እናስተላልፋለን ማለት ነው።